ስሜ እሰይ ነው። የመጣወት ከዚሁ ከአዲስ አበባ ነው። እግዚአብሔር ትልቅ ነው። ሀሌሉያ! እግዚአብሔር ትልቅ ነው። ለእኔ የሆነልኝ የዛሬ አመት በመሬት ጉዳይ እንዲጸለይልኝ ጸሎት ቤት ገብቼ ነበረ። የዛኔ የሆኑ እግዚአብሔር ተናግሮኛል የራሴ እንደሆነ እግዚአብሔር የዛኔ የሆኑ ፈርዶልኛል። ግን እግዚአብሔር የፈረደልህ ከፈረደልህ በኋላ እንደ ዮሴፍ ብዙ ቻሌንጅ ያጋጥመሃል። በጣም በጣም ሞት የሚያስመርጥ ቻሌንጅ ውስጥ ነው አንድ አመት ሙሉ ያሳለፍኩት። ከዛ ጉዳዩ ወደ ፍርድ ቤት ሄደ። ኢየሱስ ግን ለዘላለም ጌታ ነው። ውይ! ሀሌሉያ ሀሌሉያ! በጣም ይገርማችኋል። የፍርድ ኬዙ እየሄደ እያለ እሁድ ቅዳሜ ማታ እንዴ፣ ማንኛውም ሰው የፍርድ ኬዝ እንደሚንዛዛ ነው የሚያወራው። እኔ ግን ይህ ጉዳይ ለምን ይመለከተኛል ብዬ ሰለቸኝ። አስራአንድ ሰዎች በሁለት ጠበቃ ነው የከሰሱን ማለት ነው እኔ በአንድ ጠበቃ እነሱ አስራአንድ ለአንድ ኢየሱስ ግን አለ ከኔ ጋር ማታ ቅዳሜ ማታ ላይ ጸለይኩኝ ምንድን ነው ይሄ ጉዳይ መንዛዛት የለበትም ብዬ በጣም በልሳን ጸልዬ ተኛው ከዛ ህልም አየሁ ሀሌሉያ ህልሙ ምንድነው የእግዚአብሔር ሰው ነቢይ ሄኖክ በእኔ የክስ ቻርጅን ይዞ ከመላእክቶች ከብዙ መላእክቶች ጋር ዲስከስ ያደረግበት አየው። ክብር ለእግዚአብሔር። ከመላክ ጋር በእውነት በእውነት በእውነት ደግሞ እኔ ቤት እኔ ቤት ነው። ከዛ አየው ህልም ሳይ ቶሎ መልስ የምትውስጥ ነው የምገባው፣ ምክንያቱም ብረትን ታግለውና የምትፈልገውን ቅርጽ እንዲሰጥ ወዲያው መቀጥቀጥ አለብህ ሳይበርድ አሀ ይሄ ህልም ማለት ቅዳሜ ነው ያየሁት። እሁድ ወደዚህ ቸርች መምጣት አለብኝ ብዬ የክሱን ቻርጅ ይዤ መጣ። ከዛ ጉባኤ ላይ እሱ ያ ብቻውን ስለማያገለግል እሱ እዚህ ጋር ሲቆም መላእክቶች እዚህ እንዳሉ አይ ብሊቭ ነው። ከዛ እንደዚህ እንደዚህ ያረኩት ማለት ነው የክሱን ቻርጅ። ምክንያቱም መላእክቶች ሲንቀሳቀኑ አይናችሁ ይከፈት በኢየሱስ ሰና እና እንዲ እንዲ እንዲ እያደረኩኝ ልክ ስጨርስ ሀሌሉያ መባበር ነው። አስራት በሚሰጥበት ሰዓት የክሱን ቻርች ይዤ እዚህ ጋር ይዤ መጣሁ። ከመላእክቶች ጋር ጨረስኩ ለማስፈጸም እርገጠው ብዬ እግሩ ስር ሰጠውት፣ ሀሌሉያ። በጣም ይገርማቸዋል። ሲረግጠው አንድ ድምፅ ሰማሁ። ምን አይነት ድምፅ መሰላችሁ? አሁን እሷን እዚህ ጋር እንደዚህ ብረቅጣት የፔን ድምፅ ታሰማለች። ልክ እሱ ሲረግጠው አስራ አንድ ሰዎች ሲጮሁ ሰማው ነው ይሁን ሰውማ ከዛ በቀጣይ የፍርድ ቤት ቀጠሮ ነበረና፣ ወደ ፍርድ ቤት ቀጠሮ ሲካሄድ ኢየሱስ ለዘላለም ኢየሱስ ጌታ ነው። ወደዛ ሲኬድ እነዚህ ሰዎች የተከሰሱበት ክስ በቂ ሆኖ አልተገኘም። ማለት በቂ መረጃ ስላላቸው ተብሎ የዛኔ እንትን ተባለ ማለት ነው። ወደኛ ተፈረደ። ክብር ለእግዚአብሔር ይሁን። ግን ያው የይግባኝ መብታችሁ እንደተጠበቀ ነው በሚል ግን የይግባኝ መብት ሲሰጣችሁ ፍርድ ቤቱ በሚሰጣችሁ በዛ ካልሆነ ተጎጂ ትሆናላችሁ። ግን እኔ ሲከታተለኝ የነበረው በትክክል ሰናክሬም ነበር፣ የእውነት ሰናክሬም። ምክንያቱም የአፈር ድልድይ አይደለድልባትም ወደዚች ከተማ አይመጣም እያለ ጌታ ይናገረኝ ነበረ። ሰናክሬም ደግሞ ቲቪተኛ ስለሆነ ፍርድ ቤቱ በማያዘው ራሱ በሚፈልገው ይዞ መጣ። እየሳቁ ተቀበሏቸው ማለት ነው። ኢየሱስ ለዘላለም ጌታ ነው። በቃ እኔ ልክ እሱን ስንትን ስል ይሁን አለ ሆነ፣ አለቀ በቃ ክብር ለመንፈስ ቅዱስ ይሁን። ክብር ለመንፈስ ቅዱስ ይሁን። ሰው መቶ ስላስረገጠ እንዳታስረግጥ እያየህና በእውነት ዝም ብሎ አይደለም። ሀሌሉያ። እኔ እንደዛ ነው የሆነልኝ። ክብር ለመንፈስ ቅዱስ ይሁን። ሁለተኛው ደግሞ ምስክርነቴ ሳምንት አማን እየሰበከ ነበር። ኢሳያስ 63ን ነበረ በጉልበቱ ጽናት የሚራመድ እያለ ደግሞ ፎከስ እንድናደረግ ሲናገር የነበረው ወርድ ምንድን ነው አለባበሱ ላይ ፎከስ እንድናደረግ ይናገረን ነበር። የመለኮት አለባበስ ከለበስክ ሀሌሉያ በቃ ይሄ ነገር ሰምቼው አይደለም፣ ይዤው ነው የሄድኩት። ቃሉን ይዤ ሄድኩኝ። በጉልበቱ ጽናት የሚራመደውን ኢየሱሴን እቤት ይዤ ሄድኩኝ። ስድስት ወር ሙሉ እኔ ቤት ውስጥ በእውነት እዛ ጋ ባለቤት ያለ ምስክር ነው። ስድስት ወር ሙሉ በቃ ቻሌንጅ የሆነብን አንድ ፐርሰን ነበር። እቤት ሂድ እንዳትለው የራስህ ሰው ነው። ግን ደግሞ ቻሌንጅ በቃ ኢየሱስ ግን ጌታ ነው በጉልበቱ ጽናት የሚራመደውን ጌታ ይዤው ገባው ሌሊት እቃውን ፓክ አረገ ሰኞ ሹልክ ብሎ ወጣ ክብር ለእግዚአብሔር ይሁን እኔን የረዳኝ እግዚአብሔር እኔን የሚረዱኝ ኤንጅሎች እናንተን ይርዷችሁ አሜን ተለምል ተነሱ ተፈር ይባላለሁ። እግዚአብሔር እዚህ ቤት ያደረገልን ድንቅ ታምራት በእግዚአብሔር ሰው በነቢህ ነክ የተናገረውን እንደጀመረ ልናገራለሁ። ቃል የዛኔ እነሱ የገቡትም እዚ ጋ እኔ ሲመጣ እኔ ጨለማ ነበረ። ያን ጨለመውን እግዚአብሔር በነቢይ ሄኖክ ሆኖ ገፎልኝ ብርሃን አድርጎልኝ በመንፈሴም ብርሃን ሆኜ በነገሮቼ ሁሉ ብርሃን ሆኖልኛል። ነገሮቼ ሁሉ ብርሃን ሆኖ ዛሬ ይዤ የመጣሁት ኤልልታን ነው። ሴጣን ይቃጠል፣ አጋንንት ይቃጠል። የደስታ መጨረሻ ምንጭ እልልታን ነው። ገደብ ሌላ ሌላ ነገር የሚያወራው ነገር የለኝም። ካልኩት በላይ ሆኖልኛል። መቶ ሺህ ብር ተብሎ መቶ ሺህ ብር ከአሜሪካን እንደገና ደግሞ ሀምሳ ሺህ ብር ተጨምሮ መቶ ሀምሳ ሺህ ብር ገብቶልኛል። እግዚአብሔር ይሄን አድርጎ ስራዬንም ጀምራለሁ። ስራ እየሰራው ነኝ። ህይወቴም እፎይታ አግኝታለች፣ ደስታ አግኝታለች። ደስ የሚል ህይወት እየኖርኩ ነኝ አው ኖሮዬ ደስ የሚል ህይወት። መጀመሪያ ጨንጋፋ ህይወት የሚኖረውን እግዚአብሔር አበቃ፣ ያንን መከራ አበቃ። ኢየሱስ ክብር ይሁን ለእግዚአብሔር። እግዚአብሔር መስገን በጣም ነው የሚወደ። በዚህ አጋጣሚ ሚስቴ ሰላም በልብለኛለች በጣም ነው ቤቴ ሰላም ነው ያገኘው እና መራራ ህይወቴን ያጣፋት ከለኝን ስጦታ ሲጦታ ትንሽዬ ነገር ይጀምርቻለሁ በትፋቅድልኝ እሺ፣ እሺ ማር ነው መራራዊ ቦቴን ያጠፈጠልኝን። ይሄ ማር ነው መራራዊ ቦቴን ያጠፈጠልኝ ነው። ስለዚህ ደስታ፣ በጣም ደስ ብሎኝ ነው ያለሁት። ይሄ በትንሹ ነው ይበቃል ማለት አይደለም። እኔ ልቤ አሰበኝና ከዚህ በላይ ሊያደርግ እንግዲህ ይቀጥላለሁ። ይሄ ጅማሬ ነው። ጅማሬ ነው ይሄ ሌላ ደግሞ እዚህ ጋር ቅቤ አምጥቻለሁ። ቅቤ ነው ይሄ፣ ቅቤ ነው ይኸው፣ ቅቤ አምጥቻለሁ። ስለዚህ ይሄ ጅማሬ ነው፣ ትንሽ ነገር ነው። ይሄን ትንሹን ደግሞ እግዚአብሔር ደግሞ እንደሚያውቀው ነው፣ በትንሹ ነው። እግዚአብሔር ይመስገን ለዚህ ያበቀኝ ክብር አሁንም ከዚህ እንደሚመልጠውን እኔም እየመሰከርክ ሄዳለሁ። እግዚአብሔር ከእኛ ጋር ይሁን፣ አሜን። ስራ ጀመርክ? ስራ ጀምራለሁ። አካባቢ ላይ ያለ ቤተክርስቲያኑ ትሄዳለህ? አዎ፣ መሰረተ ክርስቶስ ቤተክርስቲያን ላይ ይከታተላለሁ። ትምህርትም እየተማርኩ ነኝ። እሺ፣ እዛ እየተከታታልኩ፣ ቤተሰብም ልጆችህን፣ እምጄ መጀመሪያ እሷ ብቻ ነበር የምትከታተለው። እኔም ደግሞ እግዚአብሔር ወርሶ ልቤ ውስጥ ገብቶ በረከት ይዞ ገባ። ኢየሱስ ወደኔ ቤት ነው ኢየሱስ አ ወደኔ ቤት ነው ገባ ኢየሱስ እየገባ ዝምብሎ አልገባም፣ በበረከት ነው ገባል። በበረከት በበረከት ይዞ ነው ገባ። በጣም በጣም በጣም እኔ እልልታ ያንሳል ነው ምሎ ለእግዚአብሔር እግዚአብሔር ጸሎቴን ሰማ። እንደ ሰማ ነው በቅስፈት መልስ የሰጠኝ መልስ። አዎ በቅስፈት ነው የመለሰልኝ። አልዘጋየም ቲቶኝ አላለፈን፣ ቀጠሮ አልሰጠም፣ ቀጠሮ አልሰጠም። ወዲያኑ ከተፈ ያለኝ ኢየሱስ በእውነት ታምር ነው። ሌላ መልእክት የሚያስተላልፎ በዚህ በቪዲዮ የምትመለከቱት ሰዎች እኔ መስክር የሚያልፈው እንደ እኔ የተሰቃየ ሰው የለ መራራ የቀመሳ የቀመሳሳይ ። ስለዚህ ጫት ለምትቀሙት፣ ለምትጠጡት፣ ጦንቃይ ቤት ለምትመላለሱ ሰዎች እባካችሁ ህይወት የምጣፍጠው ፍቅር የሆነ ኢየሱስ እዚህ ቤት አለ አ ህይወትን የሚያለመልም ስሙት፣ የሚያለመልም ነፍሴ ለመለመች በእግዚአብሔር ለመለመች እ? ስለዚህ እባካችሁ ተመለሱ። ኢየሱስን ኢየሱስን ወደ ኢየሱስ ጠጋበሉ ጠይቁት፣ ይሰጣል። መልስ ይመልሳል። ወዲያውኑ በቅስፈት ነው የሚመልሰው። ሰዓት አይገድብም፣ ጊዜ አይገድበውም፣ ነገሮች አይገድበውም። ክብር ለኢየሱስ ይሁን። ስንት ዓመት ነው እዛ አውሊያ ቤት? ስንት ዓመት ነው እዛ አውሊያ ቤት? አስራ ሦስት ዓመት ነው። አስራ ሦስት ዓመት ነው ሲመላለስ የቆየው ምንም ነገር አላገኘሁትም። ምንም ስኬት አላገ አገኘው እዚህ ቤት ኢየሱስን አግኝቼ፣ አዎ ተሳካልኝ። ህይወቴ መጀመሪያ ህልሜ ምንነቴ ምኑ ጨለማ ነበረ፣ ሞት ነበረ የሚያሳያኝ ሁሌ ድንጋጤ ነበረ። አሁን ግን እግዚአብሔርን ይሼ እኔ፣ እግዚአብሔር ከእኔ ጋር ወደ እኔ ቤት ገብቶ ጨለማዬን አበራ፣ ብርሃን ለኝ፣ ደስታዬን ይዞ ገባ፣ በረከት ይዞ ገባ። ነገሬ ሁሉ ውብ ሆነዋል በኢየሱስ አዎ ነገሬ ሁሉ ነገሬ ሁሉ ውብ ሆኗል ካሁን በኋላ ምንም የሚፈራ ነገር የለም ምንም አልፈራም የተናገረውን ይፈጽማልላ የተናገረውን ይፈጽማል አትፍራ ነው አለ አይደል ስለዚህ ይሄንን እግዚአብሔር ነው እባካችሁ ተመለሱ ተመለሱ ኑ ወደዚህ ቤት ኑ ጄፒኤስ ቴሌቪዥን እኔ በጄፒኤስ ቴሌቪዥን አይቼ ነው ልቤን ያስገብ የከፈትኩት አዎ እዩት በቲክቶክም በዩቱብም በቴሌቪዥን የሚታዩት፣ አው የምትቀሙት የምትጠጡት፣ የምትሰቃዩት፣ የዓለም እሳት የሚባላችሁ እረፍት አለ። እዚህ ጋ ኑ ወደዚህ እረፉ። እረፍት ያለ ቦታ እዚህ ነው። እግዚአብሔር ይባርካችሁ። ተባረክ ጌታ፣ አሜን። በበረከት አሜን። እግዚአብሔር ቤት እንደዚህ ተሸክመ እንደመጣ የተሸከመ መልአክ ቤት ይምጣ። አሜን። ጌታ ይባርክ። አሜን። በብዙ ብልጽግና ኑር። አሜን። በብዙ ሀብት ኑር። ተባረክ። አሜን። ባለፈው እዚህ ገንዘብ ስንሰጠው መንፈስ ቅዱስ ስላዘዘን ነው የምናደርገው እንጂ፣ አሁንም አላችሁ ተዘጋጅታችሁ ገንዘብ ልጠይቁ የመታችሁ። አልሰጥም። እሺ? ዛሬ አልሰጥም። እሺ? በቃ ዝም ብለህ ቃል ጠብቅ። ዘጋት ፕሮፖዛር ስንቶም ይመጣል። እኔ ለ መንፈሳዊ ሰው ነኝ እንዲሁም ደግሞ አራዳ ነኝ አልሸወድም። እና መንፈስ ቅዱስ ነው ያየው እና ያን ቀን እኔ ሀምሳ ሺህ ሰጠሁት፣ አንድ እህት ሰላሳ ሺህ ሰጠችው፣ ሌላ ወንድም ሀያ ሺህ ሰጠው፣ መቶ ሺህ ከዛ ደግሞ ብዙዎቻችሁ የምታውቁት ቲክታክ ላይ ብዙ ሰዎችን የሚረዳ ወንድም ፍራኦል ደግሞ እሱ ደግሞ ኮሚኒኬት አድርጎ የነበር ሐምሳ ሺህ ጨመረለት፣ መቶ ሐምሳ ሺህ እግዚአብሔር ሰጠው። እርግጠኛውል እንገራል ኢየሱስ መጀመሪያ ገባ፣ በረከት እዚህ ቤት ገባ። በብዙ በረከት ኑር። አሜን። ይሁን አለ ሆነ። ተባረክ። በዚህ አጋጣሚ ሊያመሰግነው በጣም እባርካለሁ። ለእኔ ለሰጣችሁኝ ወገኖች ከእግዚአብሔር ሰው ሄኖክ ግርማ ጋር ሆናችሁ ከአሜሪካም ከዚሁም የተባበራችሁት ሁላችሁንም እግዚአብሔር ለእናንተ በረከት ይስጣችሁ። ከዚህ የበለጠ ጸጋና በረከትን ይስጣችሁ። ይባርካሉ።